ሰላም ሰላም! ውድ የእውቀት ለፍሬ ዩትዩብ ቻናል ተከታታዮች በያላችሁበት እንደምን አላችሁ? በሀገር ውስጥ እንዲሁም በውጭ ሀገር የምትኖሩ እህቶች፣ ወንድሞች ሰላም ናችሁ? እኔ ያለው ፈጣሪ ይመስገን። በዛሬው ክላስ ደግሞ እንደተለመደው ለእናንተ የሚጠቅም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ፊደላት ወደ ቃል፣ ከቃል ወደ አረፍተ ነገር እንደዳለን ማለት ነው። ወደ ቪዲዮ ከመግባታችን በፊት ዩቲዩብ ቻናሉን ላይክ፣ ሰብስክራይብ፣ ሼር በማድረግ እንዲጀምሩ ስል እጠይቃቸዋለሁ ማለት ነው። እሺ፣ መጀመሪያ ፊደል ፊደላትን ጻፍ። ደ፣ ዱ፣ ዲ

አነበብን ማለት ነው። ወደ ኋላ ወደፊት ካነበብን በኋላ በእያንዳንዱ አሁን ደግሞ ቃላት እንመሰርታለን። እሺ ደቂቃ ደቂቃ ደቂቃ ደን ተጠቅመን ደቂቃ የሚል ቃል መሰረትን። ዱቄት፣ ዱቄት፣ ዱቄት፣ ፊደል ዱን ተጠቅመን ዱቄት የሚል ቃል ማሰረትን። እሺ ዲግሪ፣ ዲግሪ፣ ዲግሪ፣ ፊደል ዲን ተጠቀምን ተጠቀምንና ዲግሪ የሚል ቃል መሰረትን። እሺ፣ ወደ ቀጣይ። ዳዊት ዳዊት ዳዊት፣ ፊደል ዳን ተጠቅሜ ደግሞ ዳዊት የሚል ቃል መሰረትኩ። ዴሞ ዴሞ ዴሞ ፊደል ዴን ተጠቅሜ ዴሞ የሚል ቃል መሰረትኩኝ። ዴሞ እሺ። ድጋፍ ድጋፍ ድጋፍ ፊደል ድን ስድስተኛ ፊደል ተጠቅሜ ድጋፍ የሚል ቃል መሰረትኩ። ዶን ደግሞ እናንተ ናቸው የምትሰሩባት፣ ምሳሌ የመጨረሻው አንተ ቻታለሁ። ስለዚህ ደቂቃ፣ ዱቄት፣ ዲግሪ፣ ዳዊት፣ ዴሞ እና ድጋፍ የሚሉ ከደ እስከ ድ ድረስ ባሉ ፊደላት ቃላት መስርቻለሁ። አሁን ደግሞ በነዚህ ቃላት ዱቄት፣ ደቂቃ፣ ዱቄት፣ ዲግሪ፣ ዳዊት ዴሞ ድጋፍ በሚሉት አረፍተ ነገር እንመሰርታለን ማለት ነው። እሺ ወደ መጀመሪያው አረፍተ ነገር ስንሄድ አንድ አንድ አንድ ሰዓት ሰዓት ስልሳ ስልሳ ደቂቃ ደቂቃ ነው ነው ይላል ማለት ነው ከዚህ ጋር ደቂቃ በምትለዋ ነው የምን መሰረተው ይሄው ደቂቃ ዚጋለች አ ን ድ አንድ ሰዓት ሰዓት ስልሳ ስልሳ ደቂቃ ነው። ስለዚህ ደቂቃ በምትለዋ አንድ ሰዓት ስልሳ ደቂቃ ነው የሚል አረፍተ ነገር መሰረትን ማለት ነው። ወደ ሁለተኛው ስንሄድ እናቴ እናቴ እናቴ የስንዴ የስንዴ ዱቄት ዱቄት ገዛች። እዚህ ጋር ደግሞ እንደምታዩት እናቴ እናቴ የስንዴ የስንዴ ዱቄት ዱቄት ገዛች ገዛች እንደምታዩት እናቴ የስንዴ ዱቄት ገዛች ይላል። የተመሰረተው በዱቄት በሚለው ነው። ይሄው ዱቄት በዚህ ቃል ነው የመሰረትኩት ማለት ነው። እናቴ የስንዴ ዱቄት ገዛች። እሺ ወንድሜ ወንድሜ ወንድሜ በአማርኛ በአማርኛ ወንድሜ በአማርኛ ዲግሪ ዲግሪ አገኘ ይላል ማለት ነው። እዚጋ ደግሞ ወንድሜ ወንድሜ ወንድሜ በአማርኛ በአማርኛ በአማርኛ ዲግሪ ዲግሪ ዲግሪ አገኘ አገኝ እዚህ ጋር ወንድሜ በአማርኛ ዲግሪ አገኝ ይላል። የተመሰረተው ዲግሪ በሚለው ቃል ነው። ዲግሪ የሚለው ቃል እዚህ ጋር ተጠቅሜ ያለው በሱ አማካኝነት መሰረትኩት ማለት ነው። ወደ ቀጣይ ሲሄድ ዳዊት ዳዊት ታታሪ ታታሪ ተማሪ ተማሪ ነው ነው። እዚህ ጋ ዳዊት ዳዊት ዳዊት ታታሪ ታታሪ ታታሪ ተማሪ ተማሪ ተማሪ ነው ነው ዳዊት ታታሪ ተማሪ ነው ይላል። የመሰረትኩት ዳዊት በሚል ነው እዚጋ በፊደል ዳ በአራተኛ ፊደል ዳዊት የሚል ቃል መስረቻ ነበር ማለት ነው በሱም ዳዊት ታታሪ ተማሪ ነው የሚል ቃል መሰረት አረፍተ ነገር እሺ ወደ ዴ ልጆች ልጆች ዴሞ ዴሞ ተጫወቱ ይላል ማለት ነው እዚጋ ልጆች ልጆች ልጆች ዴሞ ዴሞ ዴሞ ተጫወቱ ተጫወቱ ልጆች ዴሞ ተጫወቱ። እዚህ ጋር ዴሞ በሚለው ነው በፊደል ዴ በአምስተኛ ፊደል የተመሰረተው ዴሞ የሚል ቃል ነበረ በሱ ነው ማለት ነው። ልጆች ዴሞ ተጫወቱ። እሺ በስድስተኛ ፊደል መጨረሻ ድርጅታችን ድርጅታችን ድጋፍ ድጋፍ አደረገ አደረገ ይላል ማለት ነው። እዚህ ጋር ድርጅታችን ድርጅታችን ድርጅታችን ድጋፍ ድጋፍ ድጋፍ አደረገ አደረገ ድርጅታችን ድጋፍ አደረገ ይላል ማለት ነው እዚህ ጋር። በዛሬው ክፍል ይዤላችሁ መጥቼ የነበረ ከደስ ከዶ ድረስ ቆጥርን ቃላት መስርተን እንዲሁም በእነሱ አማካኝነት አረፍተ ነገሮችን እየመሰረትን እየተወያየን ነበረ ማለት ነው። ስለዚህ ደቂቃ፣ ዱቄት፣ ዲግሪ፣ ዳዊት፣ ዴሞ፣ ድጋፍ የሚሉ ቃላቶችን መስርተን በእነሱ ደግሞ የተለያዩ አረፍተ ነገሮችን እየመሰረትን እየተወያየን ነበር ማለት ነው። ስለዚህ እነዚህ እናንተ ደግሞ ፊደል ዶን በመጠቀም እዚህ ጋ የቀረችዋን ዶን በመጠቀም ቃላትን መስርታችሁ አንድ ቃል መስርታችሁ በዛ አረፍተ ነገር እየመሰረታችሁ መለማመድ ትችላላችሁ ማለት ነው። እስክንገናኝ በሌላ ቪዲዮ ሰላማችሁን ያብዛው እያልኩ ዩቲዩብ ቻናሉ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ እንድትጀምሩ እንድትቀጥሉ ለሌሎች ጓደኞቻችሁ ሼር እንድታደርጉ ስል እጠይቃችኋለሁ ማለት ነው። በተጨማሪ ኦንላይን በግል መማር የምትፈልጉ ካላችሁ ስልኬ ቪዲዮዎች ላይ ወይም ዩቲዩብ ቻናሉ ላይ ስለሚገኝ በዛ አማካኝነት ማግኘት ትችላላችሁ። እያለ ሰላሙኑ ሰላማችሁን ያብዛ።